ቀለበት ራሴ ገዝቼ አንተ ሁሉን ነገር ፕሮግራሙን አንተ ያዘጋጀው እኔ ግን ለአንተ ሁሉን ነገር አዘጋጅቼ ማለት ነው። አንተ በዚህ በት እኔ ትልቁን እዚህ የሚደርሰውን ኬክ አዘጋጅቼ ሁሉን ነገር ማድረግ ያለብኝን ነገር በሙሉ አድርጌ እና እዚሁ ኬክ ምናምን አድርጌ እቀበል እቀበልካለሁ። እንዳትቆይ ተሎ ና፣ ከጎንደር ውጣና ተሎ ወደ ሀረርና ሱመያ በአዋሳ ወይም በድሬ ላይ የሰያው ያለሁ፣ ሰያው የት ነው ያለው? የት ነህ? አፋልጉኝ፣ አልጉኝ፣ ሰያው ናምጦልኝ፣ የሰያው ያለሁ እያለች ነው እንግዲህ። ኧረ ሰያው ብላ እየተጠራች ነበር። እኔ እንደውም ከስር ከባህሩ እንደ አሳ ወደ ላይ ዘሎ ጀልባው ላይ ይወጣል ብዬ እየጠበኩት ነበረ። እሱ ግን የለም ማለት ነው። እንግዲህ እሷም መጠራቷን ቀጥላለች። የሰያው ያለሁ፣ ሰያው የት ነው ያለው ከጎንደር እና ከጎጃም ወጣህ፣ ወደ ድሬ ና፣ ወደ አዋሳ ና። እኔ ያለሁት አዋሳ ነው፣ እዛ ነኝ። እየተዝናናሁ ነው ከልጆች ጋር። እጠብቅሃለሁ። ምን የሚያክለውን ቀለበት ማን ነው ምን የሚያክለውን ኬክ ገዝቼ እዚህ ሐይቅ ላይ ተንበርክኬ ቀለበት እኔ ራሴ ያደርግልሃለሁ እዚህ ከመጣህ ብላለች ማለት ነው። እንግዲህ አዩ በረኪና አዩ በረኪና አዩ በረኪና አዩ በረኪና እያለች ነበር ማለት ነው። በዛ ሐይቅ ላይ ቆማ እንግዲህ፣ አዩ በረኪና ይሏታል፣ የበረኪና ጋን ይሏታል፣ የማይሏት የለም። ይችልት ግን የት ነው ያለችው? የምታገኘት ይቱ ባላት ለብቻዋ አላቅም ብቻ እንግዲህ ምን ብላት እንደሆነ አላውቅም። አዩ በረኪና እያለቻት ነበር ማለት ነው። ሱመያ ሰላም ሰላም። ውድ የተከበራችሁ የሸዋት ህብረት ሚዲያ ተከታታዮች፣ በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን፣ በያላችሁበት ሰላማችሁ በስት ትርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? የአድማጭ ተመልካቾቻችን እኛ ጋር ሁሉ ሰላም፣ ሁሉ አማን ነው። እንግዲህ ሱመያ ዛሬ ወደ ድሬ ወደ ሀዋሳ ሄጃለሁ ብላለች። ከአዲስ አበባ ወጥታለች ማለት ነው። አዲስ አበባ መኖር አልፈልግም። መኖር የምፈልገው ወይ ድሬ ወይ ሀዋሳ እያለች ነው እንግዲህ እዛ ነው መኖር የምፈልገው። ሰያውም አንድ ሳምንት እኔ ጋ አንድ ሳምንት አዩ ማናት አዩ በረኪና ጋ እየተቀመጡ መምጣት ይችላል ብላለች። እንግዲህ ዋናው ነገር ሰያው የተገኘ። ዋናውና ዋናው ነገር ሰያው ሰያው ሰያው አልተገኘም ማለት ነው። የት እንዳለም አይታወቅም። ይኑር ይታገት የት ይግባም አይታወቅ። እንግዲህ እሱ ድምፁን አጥፍቷል ማለት ነው። ሴቶቹ ግን እዚህ ጋር እየተባሉ ነው ማለት ነው። ያችኛዋ ባሌ ቢጠፋ ባንቺ ምክንያት ነው እና መጥቼ ገልሻለሁ እያለች ነው። ይችኛዋ ደግሞ እኔ ምን አገባኝ እኔ ፈልገ ብዬዋለሁ ብላለች። እንግዲህ ያው ሁለቱ እንግዲህ ትራክተር ላይ ናቸው። በሰየው ማለት ነው። ሳይድ የት እንዳለ አይታወቅም። እባክህን ወጣ ብለህ ሴቶቹን ገላግል ማለት ነው። እና በነገራችን ላይ ሱመያ በጣም ጥሩ የምታረጊያቸው ነገሮች ምናምን ደስ ይላል፣ የምትሄጂባቸው አገሮች ምናምን ጎበዝ፣ ትችልሻለሁ። ከልጆችሽ ጋር እንዲፈታ ዘና በይ ማለት ነው። አንቺም ተናግረሻል፣ እኔ በሰው ሀገር ሆኜ አንተ ሚስትህን ያገባው እዚህ ሐይቅ ላይ ሆነ ነበረና እኔ አሁን ዛሬ እንደሄን ተወጣሁ። በጣም ተናድጄ ነበረ አዩ በርሜል አዩ በረኪናን ስታገባት እዚህ ላይ ነበረ እያለች ነበረ ማለት ነው። በጣም ተናድጄ ነበር እያለች ነበር። እንግዲህ ዛሬ በተረዋ እዛ ቦታ ላይ ሄዳ ፈታ ዘና እያለች የሰያው ያለው የት ነው ያለው እያለች ነው ማለት ነው። አቶ ሰያው አቶ ሰይድ የት ነው ያሉት? አቶ ሰይድን ፈልጉ፣ አቶ ሰይድን ያያችሁ፣ እዚህ ቦታ ናቸው ብላችሁ እንግዲህ ለሱመያ ቴክስት አርጉላት ብለናል ብዙ ሰዎች። እንግዲህ አዩም በተረዋ እሷም ወጥታ፣ ምንድን ነው ያለችው? እንኳን ሀረር ላይ የትም ቦታ ብትሆኝ፣ አታመልጭኝም። መጥቼ አንገቶች ላይ፣ ጉሮሮች ላይ ነው መቆመው ብላለች ማለት ነው። ወይኔ ሴቶችን ሊጋደሉ ነው። እና ለማንኛውም ማለት ነው። አንደኛዋ ደግሞ ካጠገቡ ያለችው እንዴት እንዴት ነው የምትለው የምትሆነው ከአዩ የበለጠ ችኛ ጓደኛዋ ምን ምን ሆነ አላውቅም። ተንጨረጨረች ተንጨረጨረች፣ አይገልጸውም በየሱስ ሰያው እኮ አይደለም ሌላ አንድ ዝም በአንድ አይን እንዳላት እኮ ያውቃል አላለች። ኧረ ወይኔ እኔ እነዚህ እኮ በጣም ነው የሚያስቁት። አንድ ዝንብ እኮ አንድ አይን እንዳላት የሚያቅልጅ እኮ ነው ሳየዋል፣ አለች ሳያው አንድ ነገር ይሁንና ሳያው የሞትና መጥቼ ጎሮሮች ላይ ነው የሚቆመው፣ አለች ማለት ነው እና የትም ብትኚ አታመልጭኝም፣ አለች ማለት ነው። ከዛ እመቴ ማናት ሀዩ ማለት ነው ከዛች ጓደኛዋ ናት መሰለኝ፣ ወይም ተከፍሏት አለቅላቂ ነገር ነች መሰለኝ። እሷ ደግሞ ምንድን ነበር ያለችው መሰላችሁ? እሷ እኮ አታገኛትም እኮ በዛ በጀልባው ላይ እንደዛ ሆነ ስትሄድ የምታገኛት መስሎሽ ነው። እንዲ፣ አታገኛትም እኮ እሷ በዛው ያው፣ እንግዲህ ወይ ፓስፖርቷ ተቃጥሎባት ወይ እንትን ብሎባት እኮ በየመን አርጋ ለመሄድ ነው። በዛ አድርጋ አለች ይቺ የሆነች ዱዬ ለካ እንደዚህ ሲናደድ እንደዚህ እንደሚንጨረጨረው የበፈጣሪ ያለው እና ለማንኛውም፣ በጣም በጣም ነው ያሳቆኝ። በጣም ነው የሳቆት እዛ ጋር ገብቼ ማለት ነው። እና ይህን አክል ሱመያ እናዳችኋለች ማለት ነው። ጎበዝ ሱመያ በርቺ። በቃ ዴናችና ጎበዝ፣ ጎበዝ በርቺ። ታባታቸው እንደዚህ መቃጠል ነው። እንዲ አነትሽን ነው። እና ለማንኛውም እንግዲህ በርቺ እንላለን ማለት ነው። ጥሩ ጊዜ እንደምታሳልፊ ተስፋለን። እንግዲህ እነ ሀዩ በጣም እየተንጨረጨሩ ነው እና ሀዩ በርሜል እና ሀዩ በረኪና በርሜል የበረኪና በርሜል ነው እንጂ ሀዩ የበረኪና በርሜል ሀዩ የበረኪና ምንድን ነበር ደግሞ አንዱ። እኔ ኮመንት ላይ ነው ያየሁት። ማርያምን በኢየሱስ ክርስቶስም ሰው እንዴት በረ ካላገባሽ በረኪና ነው የምጠጣው ብሎ ወንድ ልጅ አስገድዶ ያገባል። እናንተ በዚህ ልክ እኔማ ሴትነቴ ራሱ እየጠላውት ነው። ብችል ብችል ሴትነቴን ጥዬ ወንድ በሆን ደስ ይለኝ ነበረ። እና አሁን ላይ ሴትነት ረከሰ፣ በቃ ረከሰ። በእውነት በስመ አብ ወመንፈስ ቅዱስ አዱ አብላክ እንዴ! እንግዲህ እኔ ያው እንዳልኳችሁ ሰየው አሁንም አንደኛዋ የአይጥ መርዝ እጠጣለሁ ብላ ይዛው ነው የሚሆነው እየጠፋውና ሴቶች እባካችሁን እንደው እራሳችሁን አስከብሩ። እንደ አዩ አይነት የሆናችሁ ሴቶች ጋጥ ወጥ የሆናችሁ ሴቶች ራሳችሁን አስከብሩ ማለት ነው። አዩ ማለት ጋጥ ወጥ ናት። አንድ ወንድ ልጅ በረኪና ጠጥታ ካላገባኝ የምትል ጋጥ ወጥ ማለት ነው እና ባለቄ ማለት ነው። ያኔ አሳዳጊንም እንትን ማሰደብ ነው ይሄና ሰተር ብለሽ ጠንቀቅ፣ ኮስተር ብለሽ የራስሽን ግራጎንሽን ፈጣሪ እስከሚሰጥሽ መጠበቅ ነው እንጂ፣ ሰው እንዴት መርዝ በዳኔት ምናምን እየጠጣ በዛ እያስፈራራ ወንድን ልጅን ይይዛል ማለት ነው። እንደው ጥሩ ልብ ስላለው ነው፣ እንዲሰያው ድብ እንበይ ነበር።